በዚህ ዓለም ሐሳብ ተመስጬ አልቀርክ፣ አንተ ተለይቼ። ውድ የክብሮም በገና ቤተሰቦች እንደምናላቸው፣ እግዚአብሔር ይመስገን። ክብሮም በገና የዜማ መሳሪያና የዜማ ማሰልጠኛ ተቋም እነሆ የቤቱን መስተናገድ ጨርሶ የቤቱን ስራዎችን ጨርሶ ለበገና ተማሪዎች ምቾትና ለበገና ተማሪዎች ንጹህ ቦታ በማዘጋጀት እየደከመ እየሰራ ይገኛልና፣ እነሆ ነሆ ቤቱን በጥቂቱ እንቃኘው። ይህ የምትመለከቱት የበገና ክፍላችን ሲሆን ጥራቱን በጠበቀና እንዲሁም ደግሞ ኳሊቲውን በጠበቁ ለበገና ተማሪዎቻችን ምቾት የሚሆኑ የበገና ወንበሮችን እንዲሁም ደግሞ በገናዎችን በማዘጋጀት እነሆ ይለናል። ወዳጆች፣ በገና አፍቃሪያን፣ የበገና ተማሪዎች እነሆ የታላችሁ ይህ የምትመለከቱት የክራር መማሪያ ክፍላችን ሲሆን በክራር ትምህርታችን ላይ ምቾታችንን ጠብቀን እንዲሁም ደግሞ ጥራቱን በጠበቀ ቤትና ጥራቱን በጠበቀ ቦታ ጥራቱን የጠበቀ ትምህርትንም እየሰጠን ክራር ተማሪዎቻችን እናሰፋለን። እና የክራር ተማሪዎች ወዴትስ አላችሁ? ይህ የምትመለከቱት የከበሮ ቤታችን የከበሮ ስልጠና የምንሰጥበት ቤታችን እነሆ ይህ ነውና፣ መዝሙር መምታት አልቻልኩም፣ ከበሮ መምታት አልቻልኩም፣ እሸማቀቃለሁ፣ እፈራለሁ የምትሉስ ወዴትስ አላችሁ? እነሆ ክብሮም በገና እኚህን በበሰሉ ቦታዎች፣ ጥራታቸውን በጠበቁ ቦታዎች የእናንተን ምቾት እየጠበቀ በገናዎችን፣ ከበሮችን፣ ከራሮችን ለማስተማር ዝግጅቱን ጨርሷልና ወዴታላችሁ በገና ክራር፣ ከበሩ ተማሪዎች ወዴት ተሳላችሁ? ክብሮም በገና አድራሻ ቄራ የቂርቆስ ታክሲ የሚያዝበት ወረድ ብሎ ፀናገ ህንፃ ሶስተኛ 307 ቢሮ ቁጥር ያገኙናል። ክብሮን በገና በመደወድ መመዝገብ በአካል እየመጣችሁ መመዝገብ ትችላላችሁ። እስክሪኑ ላይ በምታዩት 0941 02 98 እንዲሁም አንድ በመደወል መመዝገብ እንዲሁም ክብሮም በገናንንም መቃኘት ትችላላችሁ። ክብሮም በገና ጫመሬታሁ የተዘራበት የማይዛትቆ